ሎላና ሞገስ አሁንም አመለጡ። ሎላን አላገኘው ሁሉንም ሰው አጠፋለሁ፣ አባቲም ማንም ሰው አይፈቅድልኝም ትዳሬን ካጣሁኝ አስራ አምስት ቀን ሆነኝ እያለ ሞገስ እያበዴ ነው። ብሩኬን ምን አድርገውት የሆነ እነህ የተረገሙ ሰዎች። አሁንም ዝና ብሩኬን ምን አስደርጎት እንደሆነ ዝም ብሏል። የተናገረው ነገር የለውም ቢጠፋ ተጠያቂ እሱ ነው ስ ብሎ ስለተናገረ አሁንም ብሩኬ አንድ ነገር የሆነ እንደሆነ እኔ እስር ቤት እገባለሁ ብሎ ዳርዳር እያለ ነው። የብሩኬ መጥፋት ምንን አመልክቶ ነው? ወደሚነው ስንመለስ፣ ሎላ ከዚህ በኋላ ዝና ሊያገኘኝ እንዳይችል ሞገስ ባክህን ከዚህ በኋላ ጋገኘኝ እንደሚገለኝ እርግጠኛ ነኝ ትለዋለች። እዚህ ጋር ዝናም እየፎከረ ይገኛል። ዝና ሎላዬ ናፍቃኛለች ተወድሃለሁ በየስራ ተወድሃለሁ የምትለኝ እንዲሁም ደግሞ በጣም ስገርፋ ተቤት ስገባ ሳሎን ስቀመጥ የምታደርጋቸው ነገሮች ናፍቀውኛል። ሎላዬን ካጣሁኝ አንድ ሁለት ሳምንት እያስቆጠርኩ ነው። ስለዚህ ሎላን አጥቼ መኖር አልችልም እያለ እየቀወጠ ይገኛል። ምሳሌ አባቴ የትዶ ነው? ዝና አባቴን፣ እባክሽን ቅድስ ትጌ ከአባቴ ጋር አገናኘኝ እያለች ያዙ ይልቀቁኝ እያለች ትገኛለች። ትገኛለ ብሩክ ልጁን ሳያይ አያድርም ነበር አይውልም ነበር። የት ሂዶ ነው ብሩክ? ወደሚ ነው ስንመለስ፣ እስኪ ሁላችንም ጥያቄ ላይ ሆኖብናል ዝና ብሩኬን አስገድሎት ነው ወይስ ብሩኬን አሳግቶት ነው ወደሚለው ሁላችን የምናይ ይሆናል። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና እየተከበራችሁ እየተወደዳችሁ የሰአድ ዩቲዩብ ቻናል ቤተሰቦች፣ እንዲሁም የምሳሌ ድራማ ተከታታዮች እንደምን አላችሁልኝ? ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እየሆናችሁ እንድትቀላቀሉን በአክብሮት እንጠይቃለን። ለዚህ ቻናል አዲስ የሆናችሁ አሁንም ቤተሰብ እየሆናችሁ እንዲትቀላቀሉን በጥሩ አክብሮቶች እንጠይቃለን። ውድና የተከበራችሁ ተመልጋቾቻችን እንግዲህ ዝና አሁንም ሞገስንና ሉላን እያባረራቸው የእነሱ ጥበቃ ላይ ይገኛል። እዚህ ጋር ሶስታቸው ምሳሌና፣ ዳጣ እንዲሁም ደግሞ ቅድስት ሆኖ ምግብ እየበሉ ይገኛሉ ወይ ዳጣ ይህ አሁን መሲ ሴት እየመሰለ እኮ ነው ልብሷ ምናምን ራሱ እንዴት አባቷ እንደሚያምርባት ምሳሌ፣ ደግሞ የእኔ ቅመም በጣም ነው ደስ የምትለው ማለት ነው። እዚህ ጋር ሰበገብገቧ ምን እያለች ነው? አሁንም ባለሽ ቤቱ አልተሸጠም በምሳሌ ስም ነው ይላታል። ታዲያ መሀሌት አሁንም ያን ሁሉ ነገር ካረገች በኋላ አታፍርም የብሩክን ብሩክን ገንዘብ ወስድ ያለው ብላ ታስባለች። አይ ምሳሌ እዛም ገንዘብ ስታይ ትሮጣለች፣ እዚህም ገንዘብ ስታይ ትሮጣለች። ማን እንደሚገላት መጨረሻዋ አለማመሩ ታሳዝነኛለች። ቤተሰቦች ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጉ። ጉፋን እንግዲህ ሁሉንም ሰው ገብቶበታል። እኔንም እንደምትመለከቱት ድምፄ የጎረምሳ ድምፅ መስሎ ትንሽ ያስፈራራል። እንግዲህ ቅርታ አድርጎልኝ ያው የተወሰነ ከፈታ አድርጎልኛል። ያው የህመም ጉሮሮ አካባቢ ላይ የህመም ስሜት ይሰማኛል። ትናንት እንዴ ንፋስ ነገር መሰለኝ የመታይ ማለት ነው። ውድና የተከበራችሁ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትርሱ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንዴት ሆኑ በአክብሮት እንጠይቃለን። እንግዲህ መሀሌት ምን እያደረገ ነው ወደሚለው ስንመለስ የብሩክ ገንዘብ እንዴታ በዛው እንዳለ ምሳሌ ስም ልጅሆነ ብለው የምታውቀው ታዲያ ልጁ የታከመችው በነፃ ነው እያለች እየተናደደች ነው። መሀሌት ምን ታደርጋለች ወደሚለው ስንመለስ ምንም ማድረግ አትችልም። ብቻ ግን ብሩክ አንድ ነገር እንዳይሆን ልጅቷን እንዳታስቀያትና እና ቅድስ እንዳታስቀያቸው ፈራለሁ ማለት ነው። ምክንያቱም ይች ጅብ ለገንዘብ ስትል የማታደርገው ነገር የለውም ማለት ነው። እና ሁላችሁም ሰብስክራይብ አድርጉዝና፣ የጉረኛ እንዴት እንደሚጎራ የምሬን ነው የምላችሁ። ወይ ጎዳይዝና ሰፎከር እንደው ድሮውን ገድየው በነበር እያለ እየተመኘ ነው ስለ ሞገስ። ድሮውን ብገለው ኑሮ እንደዚህ አይሆንም ይላል። አየ ሞገስ፣ አንተ እኮ እንደው ጠፍታብህ በራሱ ተስፋት ቆርጥ እዚህ ጋር መሐሌት ለሶ ለኮን ሰተጠር የሚናገራት እና የሚሰርባት ስድብ በጣም ይገርመኛል። ይቺ እንካፍ ሲላት በጣም የእውነትም እንካፍ። ይሄ ዝና፣ አንዳንድ ጊዜ እኮ የምትናገራቸው ነገሮች እውነት ናቸው። ዝና እንዲሁ ምን አለበት መሐሌትን አንጥልጥልህ። ልክ እንዳልከው ስጋሽን እበላሻለሁ፣ ቋንጣ እሰቅልሻለሁ እንዳልካት ቋንጣ ብትሰቅላት ይገባት ነበር ማለት ነው። ውድ የተከበራችሁ ቤተሰቦቻችን፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ተጠይቃሉ። የብር ቤተሰቦች ሰብስክራይብ አርጉ። እንዲረ ምሽ ነው። ምን አስባችሁ ነው እኒሄታችሁ? እንደዚህ ቁፋን እንኳን አፈኑኝ። እንዲሁ እንደ ተስፋ አልቆርጥም ብዬ ጉዞ ወደፊት እያልኩኝ እናንተ ታዲያ እንዴት እናንተን ለማገዝ ወደኋላ ትላላችሁ? ውድ ቤተሰቦች ሰብስክራይብ አርኩኝ እና ደግሞ ጥንቃቄ አድርጉ። ብርድ በሚመጣ ሰዓት ዝም ብላችሁ ሸዋር ውስዳያችሁ ምናምን አትውጡ። የንፋስ በሽታ በጣም ከባድ ነው። የምሬን ምላችሁን የመጠንፈስ ራሱ አቅቶኛል ማለት ነው። እና እዚህ ልቤ ላይ ጉሮሮዬ ላይ ምናምን የዘጋኝ በቃ ትንፋሽ የግድ ነው የሚወጣ ማለት ነው። እና ቪዲዮ መስራትም አልፈለግኩኝም ነበር። ደግሞ እንደዚሁ አንድ ቀን ታንድ ቀን እንኳ መላክ ቪዲዮ አለብኝ ዝም ብሎ ስልኪ እንትኔ ማለት ነው። አንዳንድ ጊዜ መስራት አለብኝ ብዬ ስላሰብኩ ነው። ስለዚህ እናንተም ደግሞ ሁላችሁም ሰብስክራይብ እያደረጋችሁ እንድታበረታቱኝ በመልካም አክብሮታችሁ ጠይቃችኋለሁ። ውድ የተወደዳችሁ የተከበራችሁ ቤተሰቦች፣ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። የደወል ምልክቷን በምጫን ቤተሰብ እየሆናችሁ የቤተሰብ አጋር ሁኑ። የኔ ውድ ቤተሰቦቹ የተመልካቾቻችን እንደምን እንደምን እንደምናላችሁ። እንግዲህ ይህች ስግብግብ ማሌት ይችን እንደው እንዲሁ በዚህ ያንጠለጠለቻቸውን ጸጉርና ጸጉሯን ይዞ ጠምዝዞ አጥቦ ጨቁፎ ጨምጭቁ ምናምን ቦጥቦጦ ማስጣት ነበር የሚገባት። ይምሬ ነው ምላችሁ። ሁላችሁም ሰብስክራይብ አድርጉ። ታዲያ ሺ ሺ ቤተሰብ በጣም ነው ማመሰግነው። ላይክ ሸር ለምታደረጉኝ ሰብስክራይብ ለምታረጉኝ የሰው ለውጥ የሰው ደስታ የሚያስደስታችሁ ኢትዮጵያውያን ሰብስክራይብ እያደረጋችሁ ስለምታስ ስለምታበርታት ይታበርታት ከልብ ከልብ ነው ማመሰግነው። አሁንም ላይክ ሼር ማድረጋችሁ እንዲያትረሱ። እዚህ ጋር ኢፍራታ እንደ ይቺ ራሱ ስግብግብ ያለችው የምር የሰው ገንዘብ በቀር ማታይ በጣም አስቀያሚ ሴታት። የምሬን ነው የምላችሁ። ወይን እያዛ ይበላቸው እያዛጋንብ ያለኝ እኮ አሁን እራሱ በቃ ወይን ይበላቸው። እና ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። እዚህ ጋር በቃ ምን ታደርጊያለሽ? ገንዘብ የሌለው ሰው እኮ ሁሉ ነገር የለውም እያለች ፍራታ እያጣጣለች፣ እያሰሳቀች፣ እየሰደበች ትገኛለች። ቅድስት ደግሞ ጥቁር ለብሳለች። አይ ቅድስት የምትሆን ቅጥጣፋሽ እኮ ቅድስት፣ ወይን በላቸው። እና በዚህ ዘለሽ አባትሽ ጋር ልትገናኝ ነው ማለት ነው ትላታለች። አዎ በቃ ችግር የለውም ሂጂ ብላ ቅድስትም ተፈቅዳለች ማለት ነው። ውድ ቤተሰቦቻችን እዚህ ጋር ቅድስት ዬ አባዬ ትድ ሆነው ትላታለች። ይመጣን ባክሽ፣ ይመጣል ይመጣን ትላታለች ማለት ነው። እሷም ይመጣን እያለ አባቷን በር በር እያለ እየጠበቀች ነው። ውድና የተከበራችሁ ቤተሰቦቻችን አሁንም ሰብስክራይብ ላይክ ሼር ማድረጋችሁ እንደትረሱ ለቻናሌ አዲስ ይሆናችሁ። አሁንም ሰብስክራይብ ላይክ ሼር አርጎ አድርጉ። እወዳችኋለሁ፣ አከብራችኋለሁ። ሰላም ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን ያደርግልን ለሀገራችን። እውነቴን ነው የምላችሁ። በቃ ሁሉ ነገር ምርድ ያለው ያስጣላሁ ማን አለ ማለት ነው። ዳጣ ሲ መስላለች

ሰላ ፍቅር አንድነት በተሳሰብ ያጣልኝ ምሳሌ በሜዲያ ነው ምሳሌ እንደዚህ ሁና በማየቷ ደስ ያለው ሁላችሁም እንኳን ደስ አለሽ አለ ይትበሏት ማን ነበር ስሟ ቅድስት እቺ ቅድስት ነው ስሟ ወለማን ነው ስሟ? ሁላችሁም ሰብስክራይብ አርጉ። ቤተሰቦቻችን ላይክ ሼር ማድረጋችሁ እንዳትረሱ። ሰላም ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን። ሁላችሁን ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ሰላም አለይኩም ወረሐመቱላ።